ስለምን <laughs> ይላል?

ችግር አለ አይደል? ምነው ፍዝዝ ብለ ቁጭ ብለ። አለ ፈዝዬ እኮ አለ ማለ ነፍሴ አለ በእግዚአብሔር ታመነች። ዘጋቲ ካሳ ዶንት ጊቭ ሚ ኤው የሆነ አማራጭ መንገድ አትስጠኝ። ጀዝባ አይደለሁኝም፣ ፋራ አይደለሁኝም፣ አይምሮ የሌለው ሰው አይደለሁኝም። እጅግሬም ታስሮ አይደለም። ነፍሴ ግን ጆሆፋ ታመነችው። ዳላ ከማሳ እተነብያለሁ አንድ ሰው ላይ፣ በዚህም በዚህም በሚበር ቀስት መካከል በሰላም ትሻገራል። ሆነምን ቱርጊያሳ ጀባዲያሳካ ደይቶልሚ አማራጭ መንገዶች እየነገሩኝ እኮ ነው። የማምለጫ መንገድ እያሳዩኝ ነው። መንገድ እየጠቆሙኝ ነው። ይሄ የእኔ አይደለም አለ። የወፍ ነው አለ። የወፍ ነው አለ ሳካ የወፍ መንገድ ነው። ይሄ ዝናብ ሲመጣ ሰፈር ትቀይራለች። ወይዘር ሲቀየር ሰፈር ትቀይራለች። ማላ ሳካ ላሃ እዚህ መንግብ የለም ብላ በራ ሌላ ቦታ ትራል። ይሄ የወፍ መንገድ ነው። እኔ ግን አላሃቴሳ በእግዚአብሔር ታምኛለሁ። ጅላባ ተባሃሳ ለታመኑ ሰዎች የሆነ ቤት ሰማይ ተቀደደ። ሰማይ ተቀደደ።

ከእኔ ያነሰ የተማሩት ሮጡና ሄዱ። ከኔ ያነሰ ብልጦቹ ሮጡና ሄዱ። እኔ ጀዝባ መሰልኳቸሁ ታውኛለ አለ። እንግሊዘኛው እንዲህ ነው የሚለው ነው ጆሆቫን ይልና፣ ሪፊውጅ አረኩ ተጠለልኩበት፣ አሳይለም ጠየቅኩ። እግዚአብሔር አያ ናላባራሶ ጆሆቫ ጋ ሄጅ አለ። እስሩ ገባው አለ እስሩ ገባው ጆሆቫ ጆሆቫ እስር ገባው

ጅላላ ዛ የመጨረሻውን ተጠግቸዋለሁ የመጨረሻውን ተጠልየዋለሁ። ማሴኒ ገባ። ዛሬ ከዚህ ቤት የሚወጣ ሰው የማንንም በር አንኳኳም፣ ግን ይከፈትለት። ኃይል ይሰማኛል። ዛሬ ከዚህ ቤት የሚወጣ ሰው ማንንም አይለምንም፣ ግን ይሰጠዋል ማንም ጋር አትደውይም፣ ግን ይደወልልሽ። አይ ኦልሬዲ ሃቭ ተጠለልኩኮ። ሌላ ቦታ አትንገሪም። እገባው ስር ዋናው ስር ከብቻለሁ። ሌላ መጠለያ አትንገሬ፣ ሌላ መጠለያ አትንገሬ። ይሁን አለ ኦሌ። እኔም ብነግርህ ቃል አለ ኢየሱስ ክርስቶስ ህይወትና መንፈስ ነው። አንዳንዶች ብላሉ እዛ ቸርች እንት ነው እንትናቸው ይበዛል ይሉናል። የግለታቸው እና ሞቲቬሽን ነው የሚመስለኝ ይላሉ። ይህ ነው እማስጮህ ቃል። ፊዚክስ እንኳን ስትማጥ ትላለ። ኬሚስትሪ እንኳን ውሃ በዚህ በዚህ ተገኘ ስል ኦ ማይ ጋድ እንደዛ ትላል። እኔ ግን እማወራልቀ ስፒሪት ነው ህይወት ነው። እመነኝ የትም ሳትሄድ እግዚአብሔር ይመልስላል! ትንብይ ይለኛለ እግርን ሳታነሳ ታሸንፋል። ቴላ ሳትንቀጨቀሽ ታሸንፋል። መርዶክዮስ ግን ያለመናወጥ በንጉስ ደጅ ተቀምጦ ነበር ሞት ታውጆባቸዋል እኮ ተፍ ተፍ አትልም ያለመናወጥ ምንም ልረዳ አልችልም በቃ የትንቢት መንፈስ አለ ሁክ አይታል አሳ እንደዚህ እንደሚያወጣ አይደለ አሳዋን የረጅም ዘመን ኤክስፒሪየንሷን አስጥሎ ነው የሚያወጣት እኔም አንድ ሁክ መጥቷል እዚህ ቤት ከሆነ ከማትፈልጉት ሰፈር እየነጠቀ ያወጣችኋል አንዳንዱን አገር ያስቀይረዋል።